ጥቅምት 3 ቀን 2018 ዓ ም የኢትዮጵያ ወንጌል አማኞች አብያተክርስቲያናት ካውንስል ከኤስአይኤል ኢትዮጵያ ጋር በጋራ ለመስራት ተፈራርመዋል። የኤስአይኤል ዳይሬክተር ዶክተር ዮናታን የእንኳን ድና መጣችሁ በማለት የተሰማቸውን ደስታ አክለው ገልጸዋል። የካውንስሉ የጽህፈት ቤት ኃላፊ ፓስተር ጌትነት ለማ መርሃ ግብሩን በጸሎት ያስጀመሩ ሲሆን የኢትዮጵያ ወንጌል አማኞች አብያተክርስቲያናት የካውንስሉ ጠቅላይ ጸሐፊ ቄስ ደረጄ ጀምበሩ በበኩላቸው የካውንስሉን አላማና እየሰራ ያለውን ስራ በመግለጽ በጋራ ለመስራት በመወሰናቸው የተሰማቸው የተሰማቸውን ደስታ ገልጸዋል። አክለውም መጽሐፍ ቅዱስን ለነገው ትውልድ ለማስተላለፍ በጥራትና በጥንቃቄ የማስተላለፍ ኃላፊነት የእኛ ነው፣ እንደ ኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ኃላፊነት አለብን ሲሉ ተናግረዋል። አንድ የሆነ በአንድ ወጥ የሆነ ነገር የለን ያ እየተጻፈ በጣም ደስ ይለኛል

የካውንስሉ ጽፈት ቤት ኃላፊ የሆኑት ፓስተር ጌትነት ለማ መጽሐፍ ቅዱስን ለትውልድ ባደራ መልኩ የምናስተላለፍ ስለሆነ በጥንቃቄና በጥራት ባለው መልኩ እናስተላልፋለን። ለዚህም ካውንስሉ ከኤስአኤል ጋር በጋራ ለመስራት እንደተነሳ አስረድተዋል። መጽሐፍ ቅዱስን ከሚተረገሙ ተቋማት ጋር በመሆን ንጹህ የሆነና ሳይበረስ እና የቃላት ግድፈት ሳይኖር ለቀጣይ ትውልድ እናስረክባለን ብለዋል። በቀጣይም ሌሎች ስራዎችን በጋራ እንሰራለን ሲሉም ተናግረ

ኤስአኤል ኢትዮጵያ የአምሳ ዓመታት የሀገር ውስጥ ልምድ ያለው የቋንቋ ልማት ድርጅት ነው። ኤስአኤል ኢትዮጵያ በትምህርትና በልማት ስራዎች ንቁ ተሳትፎ እያደረገ ሲሆን በአሁኑ ጊዜም በሁለት ዋና ዋና ልሳነ ብዙ ተናጋሪ ያሉባቸው ክልሎች ላይም በ15 የኢትዮጵያ ቋንቋዎች የአፍ መፍቻ ቋንቋ ትምህርት እንዲኖር እየሰራም ይገኛል። አመሰግናለሁ። ዛሬ በዚህ በኤስአኤል ኢትዮጵያ ግቢ አማኞች አብያተ ክርስቲያናት ካውንስል ጋራ በጋራ የተፈራረሙ ነው። የመግባቢያ ሰነድ ዋናው አላማ በየጊዜው እየተሸረሸረ የመጣውን የመጽሐፍ ቅዱስ ትርጉም ይዘት አስመልክቶ በጋራ በመስራት የመጽሐፍ ቅዱስ ትርጉም ላይ የሚሰሩ አካላት አካላት ወጥ የሆነ መመሪያ እንዲኖራቸው ማድረግ አንዱ እሱ ነው። ተርጉመው በስራ ላይ ያሉ ለምዕመኖቻችን ተደራሽ እየተደረጉ ያሉ ነገር ግን የትርጉም ይዘታቸው የተዛባ እና ምዕመናን ወደ ኢየሱስ ክርስቶስ እንዳይመለከቱ ብሎም ደግሞ አምነን የዳንበትን የደህንነታችን ምስጢር የሆነውን የኢየሱስ ክርስቶስን አዳኝነት፣ ዘላለማዊነት፣ አምላክነት የሚሸረሽሩ የትርጉም ዘቶችን የትርጉም ዘት ያላቸውን እና ተተውቅሞ ስራ ላይ ያሉትን በተለያዩ ቋንቋ የተረጎ መጽሐፍትን የመለየት እና ወደፊት ደግሞ እንደዚህ አይነት ችግሮች እንዳይፈጠሩ ጥበቃ የሚደረግበትን ስርዓት ለማበጀት ነው። በዋነኛነት እንግዲህ ይህንን በፕሮጀክት መልክ ነው የተፈራረም ነው። ወደፊት ዝርዝር ሁኔታዎች በፕሮጀክቱ አስተባባሪ አማካኝነት እንዲሁም በካውንስሉም እንዳስፈላጊነቱ በየጊዜው የሚገለጽ ይሆናል ማለት ነው። ሰፊ ፕሮጀክት ነው፣ ግዙፍ ፕሮጀክት ነው። ለዚህ የመጽሐፍ ቅዱስ ትርጉም ላይ የሚሰሩ አካላት በሙሉ ሊተባበሩ ይገባል፣ አብሮ ሊቆም ይገባል። ይህ ጉዳይ የአንድ ተቋም ጉዳይ አይደለም፣ የትውልድ ጉዳይ ነው። ምክንያቱም የእምነታችን መልህቅ ነው መጽሐፍ ቅዱስ። መጽሐፍ ቅዱስ ትርጉም ይዘት ተበላሸ ማለት እምነታችን ወይ ደግሞ አምነን የመጣን ኢየሱስ ክርስቶስ ላይ ድህነታችን ላይ ከፍተኛ የሆነ ችግር ይፈጥራል ማለት ነው እና እዛ ላይ ሰፋ ያሉ ስራዎች እንሰራለን። በየጊዜው አስፈላጊ ነገሮችን ወደ ሕዝቡ እንደዚሁም ለኮሚኒቲ እየተገለጸ ይመጣል ማለት ነው። አመሰግናለሁ። እኔ ልባላል በኤስራኤል ውስጥ እንደ ካንትሪ ዳይሬክተር ነው የሚሰራው። እንግዲህ እዚህ ዋና ዓላማ ሁለት ነው። በኢትዮጵያ ውስጥ ከሰማንያ ሰባት በላይ ብሔር ብሔረሰቦች አሉ። እኒህ ብሔር ብሔረሰቦች በአፍ መፍቻ ቋንቋቸው መጽሐፍ ቅዱስ እንዲተረጎምና እንዲደርሳቸው የሚያግዝ ስምምነት ነው። የሳ ያላለፉት ሃምሳ ሁለት ዓመታት ይህንን ሲሰራ ቆይቷል በኢትዮጵያ ውስጥ አሁን ግን የምናረገው ስምምነት ከኢትዮጵያን ኢቫንጀሊካል ካውንስል ጋር በዋነኝነት ይህንን ለማፍጠን ነው ለማስፋት ተደራሽ ባልሆኑበት ቦታዎች ላይ ተደራሽ እንዲሆኑ በተለይ ደግሞ ስልሳ ስድስቱ መጽሐፍት እንዴት ተደራሽ መሆን ይችላሉ የሚለውን የሚያጠናክርልን ነው። በሁለተኛ ደረጃ ደግሞ በተቻለ መጠን ጥራቱን የጠበቀ ተቀባይነት ያለው የመጽሐፍ ቅዱስ ትርጉም ስራ እንዲሰራ የማገዝ ስራን የሚሆነው ይህ ስምምነት በዋነኝነት እነዚህን እንዳቀፈ ሆኖ በተጓዳኝ ደግሞ በኢትዮጵያ ውስጥ የተለያየ ዶክትሪኖች እና የክርስትና አቋሞች አሉ። ሁሉም ግን መነሻቸው መጽሐፍ ቅዱስ ስለሆነ ለሁሉም ደግሞ የሚያግዝ የሚሆን መተባበርን ይፈጣል ብዬ አስባለሁ። ካውንስሉ ከተቋቋመ አጭር ጊዜ ነው። ነገር ግን እያመጣ ያለው ለውጥ እንደዚሁ ደግሞ መስፋት ለብዙ ድርጅቶችም ደግሞ በአንድነት ተሰብስበው ሪሶርስም ቢሆን አቅማቸውን አደራጅተው ይህንን ስራ እንዲሰሩ የተወሰደ ትልቅ ኢኒሽቲቭ ነው። በዚህም ደግሞ ቄስ ደረጀን የካውንስሉን ጠቅላይ ጸሐፊ እንደዚሁም ደግሞ አመራር ላይ ያሉትን ፓስተር ጌቱ ማመስገን እፈልጋለሁ። እንግዲህ ከዚህ በኋላ በሚሆነው ስራ ሰፋ ያለ ስራዎችን እና እቅዶች አሉ። እነሱ በተግባር ውለው ለኢትዮጵያ ህዝብ ጥቅም ይሆናሉ እያስባል ነው።